የኔ የመሰረ ይሄንን የምታዩትን የመሰረ ቁርስ ወይም ለምሳ የሚሆን ፍርፍር ሰርቻለሁ፣ እና በጣም ቀላል በዛ ላይ ደግሞ በስነ ስርአት ከሰራችሁት ይጣፍጣል። እንደምታዩት የሚበቃኝን ያህል ነው የሰራሁት እና አሁን ወደ አሰራሩ እንሄድ። በነገራችን ላይ ስራ ለሄድ ስለሆነ ቁርሴን ያው ሰላልበለው ምሳ ሰርቼ ይዤ ልሄድ ነው ማለቴ። እኔ ብቻ ነኝ ግን ቤት ውስጥ ስሆን አይረበኝም። ልክ ውጭ ስወጣ በጣም ይረበኛል። ምግብ እና የምሰራው ደግሞ በ በፍጥነት ሰው የሚደርስ ምግብ መሆን አለበት እና እታያችኋለሁ። ብዙ ጊዜ ስራ ስንሄድ ሰላም፣ እንደት ናችሁ? ጉዳገር ዱዳዎች ጋ ሁሉ ሰላም ነው። እግዚአብሔር ይመስገን ደህና ነኝ። እና ዛሬ ያው እንዳልኳችሁ እኔ ሰው ቤት ነው የምሰራው አጠቃላይ ነገር፣ ግን አሁን ሴትዮ ይሰለለለች ትርፍ ስራ እንደዚህ ፓርት ታይም ካገኘው እሰራለሁ፣ እና እሷም እያለች በትርፍ ሰአቴ ነገፍ በመሆን ሰአት እንዲሰራ ትፈቅድልኛለች። በዚህ አጋጣሚ በጣም በጣም በጣም መልካም ሰው ናት፣ በጣም ማለት ነው። እንጃ የነገን አላውቅም፣ የዛሬን ነው የምነግራችሁ። ዛሬ እሷ ጥሩ ሰው መሆኗን መልካም ሰው መሆኗን ነው የምነግራችሁ አይደለ። የነገን ደግሞ አላውቅም ነገ ምን እንደሚፈጠር። ስለዚህ የዛሬን እንጂ የነገን ስለማላውቅ እስካሁን ድረስ ሶስት አመት ሊሞላ ነው እሷ ጋር። በጣም ነው በጣም መልካም ሴት ናት። ሁለት ሺህ አስራ አምስት አስራ ስድስት ዝቤት የገባሁት እና በጣም መልካም ሴት አውቃላችሁ። በጣም ጥሩ ሰው ለሰው ያላት አመለካከት ለሰው ያላት አስተሳሰብ ለሰዎች ያላት እንትን በጣም ይገርመኛል። ተከባብረን ነው የምንኖረው ማለት ይቻላል። ስለዚህ የምሰራው ቁስ አሁን ትክክል ነው። እዚህ ጋር ቆንዴት የሰራበት ሆነ ችግር የለውም። እና ብዙ ጊዜ ስራ ስንሄድ ምግብ ሰርተን ይዘን ከመሄድ ይልቅ ብዙዎቻችን ብዙ ጊዜ ምግብ ሰርተን ማለት ብዙዎቻችን በተለይ ውጭ ላይ ፓርታይን ስራ የሚሰሩ ልጆች በጣም የሚገርመኝ ነገር ምግብ ይዘው ከመሄድ ገዝተው፣ የሆነ ጁስ፣ የሆነ በቃ ታሽጎ የተሸጡ ነገሮችን ገዝተው መጠቀም ይፈልጋሉ። እኔ ግን እንደዛ አይነት ሰው አይደለሁም። ማለት አልወድም፣ እንደዛ ስላቸው ለምሳሌ እንትን ይሄ ጣፋጭ ነገር የታሸጉ ነገሮች ገዝቼ ለመብራት ይሻይለኝ ማለት አይበላለኝም ማለት ጁስ ራሱ አልወድም። ጁስ እራሱ ታሽጎ የሚሸጥ ጁስ ምናምን አልጠጣም። አንደኛ የታሸጉ ነገሮች ጥሩ አይደለም፣ ሁለተኛ ደግሞ እንደኔ እንደኔ ግን ቤት አዘጋጅታችሁ እንደዚህ ሰርታችሁ ይዛችሁ ብትሄዱ መርከብ ነው ብዬ አስባለሁ። እኔ በነገራችን ላይ የቤት ሲሆን ቁርስ አልበላም። ጧጧት ምንድን ነው የምበላው? ምሳ ሰዓት ቀይ ምናምን ይርበኛል። ጧጧት ከስንት አንዴ ነው የሚርበኝ። አሁን ግን ስራ ሊሄድ ነው፣ ገባችሁ? እዛ ስራ ስሰራ ይርበኛል። ማርያምን ይርበኛል፣ ከቤት ስወጣ ስለዚህ ለዛ ምን አሁን ቁርስ እየሰራው ያለሁት ማለት ነው። እዚህ ጋር ሽንኩርት እየተቆላላ ነው። ከዛ ሳቱን ቶቶ ነው መስራው አፍጃለሁ። ከዛ ደግሞ እዚህ ጋር ነጭ ሽንኩርት ነጭ ሽንኩርትን እልጣለሁ ማለት ነው። ከዛ እንደዚህ

ቲማቲም በጣም ነው እምወደው እ ምክንያቱም ስለዚህ ጋላችሁ ማለት ነው። ከዛ እዚች ጋር

በኋላ ውሃ ፈልሳለው ማለት ነው። እንትን ፉኖ ዶቄት ስለሆነ የምንጀባው ውሃ ያነሳም። ስለዚህ ትንሽዬ ነው። እንደዚህ ከተቆላላች በኋላ በደንብ እዛ ሁለቱት በደንብ ውሃው ምጥቅ ማየት አለበት። የፉኖ ዶቄት ስትሰቡ ውሃ አታቡ ውሃ መብዛት የለበትም። ይህንን ትንጥዬ የሞት መድኃኒት ቅቤ እንጨምራለን። ከዛ ትንሽ ያክታክትላለች ማለት ነው። ከዛ እዚህ ጋር ደግሞ እንጀራ አለኝ፣ ታያችሁት? እዚህ ጋር እንጀራ አለኝ። ትናንትና የጋገርኩት ትናንትና የጋገርኩት በዚህ አጋጣሚ ማለት ነው። ቆንጆ ቆንጆ እንጀራ ደስማ። ስለዚህ እንደዚህ አድርገን እራሳችንን መንከባከብ አለብን። በተለይ ምግብ መብላት አለባችሁ ጋይስ፣ መብላት ከምግብ ጨጓራችሁ አንዴ መታመም ከጀመራችሁ ከባድ ነው። እንጀራው ማለት ነው። አሁን ይሄ ት የፍርኖ ዱቄት ይመስላል። አያችሁ እኔ እንጀራ ስጋግር አንዴ የጋገርኩበትን እንጀራ እርሾ አግደፋው በዛ ነው የማቦከው። ከዛ በጣም በቃ የኢትዮጵያ የኢትዮጵያ ነው የሚለው አያችሁ። ትክክ ካለ ውሃው መንጠጣ አለበት

አያችሁት ትክትክ ማለት አለባት። ውሃዋ ትክትክ ብላ ውሃው ሲያድቅ፣ ከዛም እሳቱን አጠፈውና እዚህ ጋር የቆራረስኩትን እንጀራ እንደዚህ ቁጭ ቁጭ አደርገዋለሁ ማለት ነው። ከዛም ቀስ አድርጋችሁ ገልበጥ ገልበጥ ማድረግ አለባችሁ። ለምን እንዳይቦካ፣ የሆነ እንትን ይፈልጋል በቃ በቃ እንክብካቤ ይፈልጋል ማለት ነው። እንክብካቤ ይፈልጋል አያችሁት፣ ወንዶች ይህን ይሄን ይመስላል እንግዲህ የሰራሁት ፍርፍር ማለት ነው። እዛ አሁን እንግዲህ የሰራሁትን ፍርፍር እንቋጠራለን ማለት ነው። እዚህ ጋር እንሳይን እቋጠራለሁ ማለት ነው። ከዛ በኋላ በስመ አብ በጣም በነገራችን ላይ እንዲስታዩት ምናልባት እንትን ላይ ይችላል ማለት የሚጣፍጥ ላይ መሰራችሁ ይችላሉ። እንዴት የፍርኖ ዱቄት ብዙ ጊዜ የፍርኖ ዱቄት አሰራ እንጀራ እንዴት እንደምጋግር ምናምን ዩቲብ ላይ አለ ቪዲዮ ሰራለው፣ እና በጣም ነው የሚጣፍጠው። ሞክሩትና ማለት ነው። የማይጣፍጥ ከሆነ ትናጉኛላችሁ። የፍርኖ ዱቄት እንጀራ ከመቼ ወዲህ ነው ፍርፍር የሚሆነው እንዳትሉኝ ማለት ነው። እናን እደዚህ አለትያ ይሄ ምሳዬ ነው ማለት ነው። እና ውዶች እየ ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። በሌላ ቪዲዮ እስከምንገናኝ